ሰላም ሰላም እንዴት አላችሁ? የተወደዳችሁ የከፍ ቤተሰቦች፣ ቤት ቀነሰ በተባለበት አዲስ አበባ ከተማ በልዩነት የተቀመጠ በመሀል ካሳንችስ የተገነባ አንድ አፓርትመንት ቤት አለ። ዛሬ እሱን አብረን ገብተን እንመለከታለን። ከባለ አንድ እስከ ባለ ሶስት መኝታ ሁሉንም አይነት ዘመናዊ መገለጫዎችን አሟልቶ የያዘ አፓርትመንት ቤት ነው። እስከ ዛሬ ካቀረብኳቸው ዘመናዊ አፓርትመንት ቤቶች ይሄኛው በኪችን እቃዎቹ ከሌሎች የሻለ ሁኖ አግኝቸዋለሁ። ሚኒ ኦቨን ጨምሮ የኪችን እቃዎችን አካቷል። ዲጂታል ካርታም ስለያዘ የባንክ ብድር ብትፈልጉ አያሳስባቸውም። ስለዚህ ስለዚህኛው ቤት ዝርዝር መረጃ አከፋፈል፣ ዋጋ፣ ሁሉንም መረጃ ዝርዝር እየሰጧቸው አብሬያችሁ ቆያለሁ። ወደ መጨረሻ ላይ ደግሞ በአዲስ አበባ የሚሸጡ የአፓርትመንት ቤቶችን ባህሪና አጠቃላይ ያሁኑ ኢኮኖሚያዊ ዋጋቸውን በተመለከተ ለእውቀት የሚሆናቸውን ትንታኔም መረጃም አብሬ አካትትላቸዋለሁ። እኔን ከፈለጋችሁኝ በፕላስ 251ን አስቀድሙ። የኢትዮጵያ መለያ ኮድ ነው። 953 98 88 21 በ ዋትሳፕም በቀጥታም ብትደውሉ ታገኙኛላችሁ። ይህ ከፍ ቲዩብ ነው። የቤት ኢንቨስትመንትን በተመለከተ ዛሬ ትኩረት አረጋለኝ። አብራችሁን ቆዩ። የተወደዳችሁ ተመልካቾቼ፣ እንግዲህ እንደምትመለከቱት አፓርትመንት ቤት ዛሬ ላስጎበኛቸው ነው። አሁን የምንመለከተው ቤት ባለ አንድ፣ ባለ ሁለት፣ ባለ ሶስት አፓርትመንት ቤቶች ናቸው። ባለ ሁለቱ ሁለት አይነት ናቸው። ባለ አንዱ ደግሞ አንድ አይነት ብቻ ነው። ባለ ሶስትም እንደዚሁ አንድ አይነት ነው። ካሪያቸው ከ 69.9 ካሬ እስከ 163.6 ካሬ ድረስ በተለያየ አማራጭ በተለያየ አቀማመጥ እዚሁ ካሳንችስ ላይ የሚገኝ ዘመናዊ አፓርትመንት ቤት ነው የምነግራችሁ። እንግዲህ ቀደም ሲል እንደነገርኳችሁ ለየት የሚያደርገው ይሄ አንደኛ አፓርትመንቱ የሚገኘው ካሳንችስ ሆኖ ካሳንቺስም ደግሞ ያው እንደምታዩት በለማ አካባቢ ላይ የሚገኝ አፓርትመንት ቤት ነው። ሁለተኛው ነገር ደግሞ ሙሉ በሙሉ ኪችን ካቢኔት የውስጥ ቁሳቁሶችን በሙሉ አካቶ የተገነባ ቤት ነው። ማለትም የባኞ ቤት እቃዎች በሙሉ የተገነባለት ነው። እንደዚሁም ደግሞ ቁምሳጥን ደግሞ ኢምፖርት የተደረገ ዘመናዊ ቁምሳጥንም እንዲሁ የተካተተ ነው። ሶስተኛውን ልነግራችሁ የምፈልገው በውስጡ ያለው ማቴሪያል ማለትም ለአየር መዘዋወሪያ የሚጠቀመው መካኒካል ቬንቲሌሽንን ነው። ስለዚህ ምንም አይነት መስኮትም ኖረ አልኖረ መካኒካል ቬንቲሌሽን መጠቀም ይቻላል። በተጨማሪ ደግሞ እንደ ሌሎቹ ሪል ስቴቶች ጀነሬተር፣ ዋሃ ምናምን ይኖረዋል ተብሎ ሳይሆን ኦሬዲ አሁን ላይ ኢንስቶል ተደርጓል። መብራትም ትልቅ ካፓሲቲ ያለው ጀነሬተር ለሙሉ ህንፃው ኢንስቶል ተደርጓል። መብራት ቢጠፋ አሁን ጀነሬተር ተቀስቅሶ አገልግሎት መስጠት ይችላል። ውሃም መብራትም ተካቶለታል በአሁኑ ሰዓት። ሌላው የምነግራችሁ ነገር ደግሞ ኪችን ካቢኔት ሌሎቹ ቢኖራቸውም የምድጃና ሌሎች ነገሮችን ግን እንደሚታወቀው ራሳችሁ ናቸው በስፔሱ ልክ ሂዳችሁ ገዝታችሁ የምታመጡት። እዚህኛው ላይ ግን ራሱ ድርጅቱ ምድጃዎችና ሚኒ ኦቭን አብሮ አታች አድርጎ የሚሰጣችሁ ነው። ሶስተኛው ነገር ደግሞ እያንዳንዱ መኝታ ቤት ላይ ያሉ መታጠቢያ ክፍሎች ዘመናዊ ማሞቂያዎችም አብሮ ተገጥመውለታል። በተጨማሪም በሴራሚክ ደረጃውን የጠበቀ ቤት ነው የተገነባው። እንደዚሁም ደግሞ ኮመን ኤሪያዎቹም እጅግ ሰፋፊ ናቸው። በኋላ ላይ አሳያቸዋለሁ። የካሬ ዋጋቸውን፣ ጥቅል ዋጋቸውን እንዲሁም አከፋፈሉን በደንብ አርጌ የእያንዳንዱን ቤት እንደው ገዢ ብትሆኑ ምን ያህል ዋጋ ያወጣል የሚለውን ከና ከፋፈሉ አሁን አስረዳችኋል ነው የመጀመሪያ የማደርግላችሁ ባለ አንድ መኝታውን ነው። ባለ አንድ መኝታ ቤቱ 69.9 ካሬ ሜትር ነው የሚሰፋው። በብዛት የተሸጠ ቤት ነው። እኔ በጣም ዘግቼ ነው ያቀረብኩላችሁ። እስካሁን ብዙ ቤቶች እንደተሸጡ ተነግሮኛል። ምናልባትም አንድ ሁለት ቤቶች ይኖራሉ። ይሄ ቪዲዮ ከተፖሰተ ከሰዓታት በኋላም ሆልድ ሊደረግ ይችላል፣ ወይም ተሽጦ ሊያልቅ ይችላል። ባለ አንዱን ነው የምላችሁ። ባለ ሁለትና ባለ ሶስት ግን በአማራጮች አሉ። ስለዚህ ከደረሳችሁበት ባለ አንዱ 699 ካሬ ሜትር ስፋት አለው። የዚህ ቤት ጠቅላላ ዋጋው 11 ሚሊዮን 193 600 ብር ነው የሚሆነው። ስለዚህ ይህንን ቤት ስትገዙ የመጀመሪያው ሙሉን በሙሉ ይሄን ያህል ገንዘብ እንድትከፍሉ አይፈለግም። ምንድን ነው ቅድመ ክፍያውን 30 በመቶ ነው እንድትከፍሎ የሚደረገው። ያ ማለት 3 ሚሊዮን 358080 ብር መክፈል ከቻላችሁ ቤቱን ውል ተዋውላችሁ የግድላችሁ ማድረግ ትችላላችሁ። ባለ አንዱን ለምሳሌ ባለ አንድ የሚባለው አሁን የምትመለከቱት ቤት ነው። ኪችን ካቢኔት አለው። የላውንደሪ ስፔስ አለው። መታጠቢያ ክፍል አለው፣ አንድ መኝታ ቤት አለው፣ እንደዚሁም ደግሞ ሊቪንግ ሩም ወይም ሳሎን አለው። በዚህ ቤት ውስጥ እንደ ማንኛውም የአፓርትመንት ተጠቃሚ ሁሉንም ነገር በዚህ አፓርትመንት ውስጥ ያሉ ነገሮችን በሙሉ በዝርዝር መጠቀም ትችላላችሁ ወይም መጠቀም የሚያስችል መብት አላቸው ማለት ነው። ቅድመ ክፍያው 30 በመቶ 3 ሚሊዮን 358 ሺ 80 ብር ነው። የቀረውን ደግሞ 7 ሚሊዮን 835 ሺ ብሩን በአንድ አመት ውስጥ በፈለጋችሁት የአከፋፈል አቅም እናንተ ከፍላችሁ መጨረስ ትችላላችሁ። ከፈለጋችሁ ሙሉን ከፈለጋችሁ ከፋፍላችሁ መክፈል ትችላላችሁ። ድርጅቱ የሚመክረው 25 25 ከዛ መጨረሻ ላይ ሀያ አድርጋችሁ ቀሪውን እንድትከፍሉ ነው። አይ እናንተ አልችልም መጀመሪያ አስር ከዛ ሰላሳ ከዛ እያላችሁ እንደ አቅማችሁ መክፈል የምትችሉ ከሆነም በዚህ መንገድም መስተናገድ ትችላላችሁ ዋናው ቁም ነገሩ ቅድሚያ 30 ፐርሰንት መሆኑን ማወቅ ያም ማለት 3.3 ሚሊዮን ብር መሆኑን እንዲሁም ጠቅላላ ዋጋውን ደግሞ 11 ሚሊዮን መሆኑን በደንብ መረዳት ይጠበቅባቸዋል። በኋላ ግር እንዳትሰኘው። በዚህ አንድ አመት ውስጥ ግን ቤቱን ኦልሬዲ ከተዋዋላችሁ በኋላ እንበልና ዋጋ ግሽበት መጥቶ የቤቱ ዋጋ በሌላ ሽያጭ ላይ በጣም ከፍተኛ ቢሆን እናንተ ግን በተዋዋላችሁበት በ11 ሚሊዮን 193,600 ብር ነው ቤቱን ከፍላችሁ የምታጠናቀቁት። ስለዚህ አከፋፈሉ መንገድ ይሄኛው ነው። የመረከቢያ ቀኑ ደግሞ ስምንት ወር ነው። በስምንት ወር ውስጥ ሙሉ በሙሉ ቤቱን ከነ ካርታው መረከብ ትችላላችሁ። እንዳልኳችሁ ካርታ ተዘጋጅቶለታል። ስለዚህ ሙሉ በሙሉ በካሽ እንደዚህ በአንድ ዓመት ውስጥ ልክፈል ካላችሁ መክፈል ትችላላችሁ። ካልቻላችሁ ደግሞ ሰላሳ በመቶውን ከፍላችሁ ቀሪውን ሰባ በመቶ የግላችሁን ባንክ ይዛችሁ መምጣት ከቻላችሁም ዲጂታል ካርታ ስላለው ይሄ የቤቱ ካምፓኒው አስፈላጊውን ዶክመንት ለባንክ ሊያቀርብላችሁ ይችላል። ስለዚህ ለዚህ ዝግጁ ነው ማለት ነው። እናንተ እንዳቅማችሁ ነው መግዛት የምትችሉት። ሁለተኛው ደግሞ አይነት ባለ ሁለት መኝታ ቤት ነው። ይሄ ባለ ሁለት መኝታ ቤት አይነት አሁን የምትመለከቱት ቤት ነው። በጣም ሰፊ ነው። ሁለት አይነት ያለው መቶ 29 ነጥብ 9 ና መቶ 46 ነጥብ 1 ካሬ ስፋት ያላቸው ነው። አነስ የሚለው ልንገራችሁ መቶ 29 ነጥብ 9 ካሬ ሜትሩ ጠቅላላ ዋጋው 20 ሚሊዮን 787200 የኢትዮጵያ ብር ይመጣል። የዚህ ቤት ለክፍያ ወይም ለአግሪመንት የሚያስፈልገው ግን ቅድመ ክፍያው 30 በመቶ 6 ሚሊዮን 236 160 ብር ነው። ስለዚህ የዚህን 30 በመቶ 2.6 ሚሊዮን ብር ካላችሁ ይህን የምታዩትን ሰፊውን ባለሁለት መኝታ ቤቱን ቤት መግዛት ትችላላችሁ ማለት ነው። በስማችሁ ውል መዋል ትችላላችሁ። የቀረውን 14 ሚሊዮን 551040 ብርን ግን በአንድ አመት ውስጥ ከፈለጋችሁ 2525፣ ከፈለጋችሁ በራሳችሁ አቅም ከፍላችሁ መጨረስ ትችላላችሁ። አንደኛው አማራጭ ይሄ ነው። ካልሆነም ደግሞ ቀሪውን ሰባ በመቶ የራሳችሁ ባንክ ካላችሁ፣ ለምሳሌ ዲያስፖራ አካውንት ካላችሁ፣ የሀገር ውስጥ አካውንት ካላችሁ፣ ቤት ሞርጌጅ አካውንት ካላችሁ በዛ አካውንታችሁ አቅም የሚሰጣቸው ከሆነ ካርታም፣ ፕላኑም ሁሉም ነገር የተሟላለት ስለሆነ ይህንኑ ድርጅቱ ያቀርብላችኋል እናንተ በባንክ መግዛት ትችላላችሁ። እዚህ ላይ አስረግጭ የምነግራችሁ ባንክ ከራሳችሁ ነው የምታመጡት እንጂ ድርጅቱ በራሱ የባንክ አክሰስ እስካሁን አልፈጠረለትም። ለወደፊቱ አላውቅም። አሁን ላይ ግን አልፈጠረለትም። ስለዚህ ራሳችሁ ባንክ ብድር ማግኘት የምትችሉበት የራሳችሁ የባንክ ምንጭ ካላችሁ እሱን ይዛችሁ ይህንን ቤት መግዛት ትችላላችሁ። ስለዚህ የዚህ 129 ካሪው 20 ሚሊዮን 787200 ነው ቀሪው ሰባ በመቶ ደግሞ 14 ሚሊዮን 551,040 ብር ነው። ቅድመ ክፍያው ኮንትራት ስትፈራረሙ የምትፈራረሙበት 6 ሚሊዮን 236,160 ብር ነው። ግልጽ ነው አይደለ? ምንም የተወሳሰበ ነገር የለውም። ሌላው ባለ ሶስት መኝታ ቤቱን ስነግራችሁ 163 ነጥብ 6 ካሬ ሜትር የሚሰፋው ነው። ትልቅ ነው። እጅግ በጣም ትልቅ ባለሶስት መኝታ ቤት ነው። እሱን ስነግራችሁ ጠቅላላ ዋጋው 26 ሚሊዮን 184 ሺ የኢትዮጵያ ብር ይመጣል። የዚህ ቅድመ ክፍያው ደግሞ ለኮንትራት ስትቀርቡ ቅድሚያ የምትከፍሉት 7 ሚሊዮን 855 200 የኢትዮጵያ ብር ይሆናል። ቀሪው 70 በመቶ የሚሆንባችሁ ደግሞ 18 ሚሊዮን 328 800 የኢትዮጵያ ብር ነው። ይህንን ገንዘብ ጊዛችሁ ከመጣችሁ ሙሉ በሙሉ ቤቱን ልክ ሲያስረክባችሁ ካርታውንም አብሮ ከቁልፍ ጋር ነው የሚሰጣችሁ። አብሮ ከቁልፍ ጋር ምክንያቱም ቁልፍም ተዘጋጅቷል፣ ካርታም ተዘጋጅቷል። እንደዚሁም ደግሞ የሚያስፈልጉ የቤት ውስጥ እቃዎችም እንደዚሁ ተገጥሞ ነው የሚሰጣችሁ። እነዚህን ያው ኮንትራታችሁ ላይ የምታገኙት ነገር ነው። ስለዚህ የተወደዳችሁ የከፍ ቤተሰቦች ካሳንችስ ላይ አንድ አፓርትመንት ቤት በጥሩ ሁኔታ ቢሸጥ ወይም ብትገዙ ዋጋው ምን ያህል ነው የሚለውን በዚህ መንገድ እታዩታላችሁ። እውነት ለመናገር እንደምታዩት ቪዲዮም እንደሚነግራችሁ የቤቱ አሰራር፣ የግንባታ ማቴሪያሎቹ ቅንጡ አፓርትመንት ከሚባሉት ውስጥ የሚመድበው ነው። ስለዚህ ዋጋውን ከፍ ቢል በዚሁ ቅንጡ በሚለው ኮታ ውስጥ ስለሚገባ ምናልባት ከዛ ጋር እንድታያይዙት ነው። ሁለተኛው ደግሞ በኮሪደር ልማት ምክንያት ካሳንችስ ከተማ ለምታለች እንደምታዩት በመስኮት እንደማሳይ በጣም ለምታለች ፕላስ ደግሞ መኖሪያ ቤት ግንባታ የሚያገለግሉ ለጨረታ ቀርበው የተሸጡ መሬቶች አሉ። እዛ ላይም ተመሳሳይ አፓርትመንት ቤቶች ነው የሚገነቡት ስለዚህ ይሄ አካባቢ ላይ ሬዚደንሻል ነው የሚባለው ማለት ነው ለወደፊቱ ቅንጡ የመኖሪያ መንደሮች እንዲሁም ቅይጥ የንግድ ማዕከላት ያሉበት ሞሎች ነው የሚኖሩበት። እንደዛ ከሆነ ደግሞ አካባቢው ባይ ዲፎልት እየለማ እየለማ እየለማ አሁን ከምታውቁት በላይ እጅግ ዘመናዊና ማይቀመስ አካባቢ እንደሚሆን መቼም ግልጽ ነው። እሱን ታሳቢ ተደርጎ ነው እንግዲህ ይህ ሁሉ ሎኬሽን ፕራይስም ወጥቶለት ነው የቤቱ ዋጋ የቀረበው። ስለዚህ እንደምትሰሙት አዲስ አበባ ላይ ቤት ቀንሷል የሚል ወሬ ትሰማላችሁ አደለ? አፓርትመንት ላይ ግን እውነታው ይሄ ነው አሁን ላይ በአማካኝ የዚህ ቤት ዋጋ በካሬ እንኳን ብናወጣው 160 ሺ የኢትዮጵያ ብር ነው። 160 ሺህ የኢትዮጵያ ብር። ስለዚህ እናንተ አቅሙ ካላችሁ ቅድመ ክፍያውን በመክፈል ቤቱን ልገዙ ትችላላችሁ። ካልሆነም ደግሞ አጠቃላይ የዛ አካባቢ ላይ ያለው የቤት ዋጋ ምን ይመስላል የሚልሆንም በዚህ መንገድም መረዳት ትችላላችሁ። ግልጽ ነው አደለም? ይህን ይመስላል። እስኪ አካባቢው ላይ ምን ምን ጉዳዮች አሉ የሚሉትን ደግሞ ሰነዶችን በማየት መረጃ ልስጣችሁ። የመጀመሪያው ገና ከመጀመሪያ ላይ እንዳያችሁት የልጆች መጫወቻ፣ ቅርጫት ኳስ ሜዳ፣ እግር ኳስ ሜዳን ጨምሮ ልዩ የግሪን ስፔሶች አሉ። እዚህ አካባቢ ላይ በመንግስት በኮሪደር ልማቱ ጊዜ ተሰሩ። ስለዚህ አንደኛው እንደ ማሳያ ተደርጎ ያቀረቡት ይህንን ነው። የመኪና ማቆሚያ ቤዝመንት ወደ ታች ተሰላለው በቂ ቤዝመንት የመኪና ማቆሚያዎች አሉት። እሱን ተጠቅሞ መኪና መጠቀም ይችላል። መኪና ማቆሚያውን መጠቀም ይቻላል። ሁለተኛው ጀነሬተርም ኦሬዲ ተገጥሟል። ሊፍቱ ገና በስራ ላይ ነው ያለው። ጀነሬተር ግን ኦሬዲ ተገጥሟል። ምክንያቱም እስከ አምስተኛ ፎቅ ላይ ያሉት ድረስ የንግድ ማዕከሎች ስለሆኑ ኦሬዲ እነሱ ገብቶ ስራ ጀምሯል። ስትመጡ አሁን ገና ህይወት የሌለው ህንፃ ሳይሆን የምታዩት ህይወት ያለው ህንፃ ሰዎች የሚኖሩበት እንደዚሁም ደግሞ የሚሰሩበት ህንፃ ነው የምታገኙት። የተወሰኑ ቤቶች ነዋሪዎችም እየገቡበት ነው። ስለዚህ አንደኛው ይሄ ነው። ሁለተኛው ውሃ እንደዚሁ ገብቶለታል። ሜዳ፣ የልጆች መጫወቻ እንደዚሁም የልጆች መዝናኛ አካባቢዎች በሙሉ እዚህ አካባቢ አለ። ጂምናዚየምም እዚሁ አለ። የተለያዩ የቤትና የቢሮ እቃዎች መሸጫም እዚሁ ህንፃው ላይ ስላለ የቤት እቃዎቻችሁንም ከዚሁ ገዝታችሁ የምታደራጁበትን ሁኔታ ማሟላት ትችላላችሁ። ማለትም ሁኔታው ተሟልቷል ማለት ነው። ሌላው እዚህ ጋር ልነግራችሁ የምችለው አካባቢው ያለውን ተፈላጊነት ነው። ይሄ አካባቢ በጣም ቅርብ ነው ለቦሌ ኤርፖርት፣ እንደምታውቁት ቅርብ ነው። ካሳንችስ ስለሆነ ዑራኤል ጋር ነው ያለው። ስለዚህ ዑራኤል ወደ ቦሌ ያለውን ቅርበት እናንተ ታውቁታላችሁ። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት እንዲሁም ደግሞ የኢኮኖሚክ ኮሚሽን እዛው አካባቢ ነው። ቤተ መንግስት እዛው አካባቢ ነው። ይህ ማለት እንግዲህ ምንድን ነው፣ ለተለያዩ ዲፕሎማቶች ቤቱን ብታከራዩት ጥሩ ዋጋ ሊወጣላችሁ እንደሚችልም ታሳቢ ማድረግ ይቻላል ማለት ነው ዋናው በዓለም አቀፍ ተቋማት አካባቢ ላይ ከሆነ እዛ ዓለም አቀፍ ተቋማት ላይ የሚሰሩ ሰዎች የአዲስ አበባን የትራፊክ መጨናነቅን ስለማይፈልጉት አቅራቢያቸው ያለውን መኖሪያ ቤቶችን መከራየት ይፈልጋሉ። ስለዚህ ለዚህም ለኢንቨስትመንትም በጥሩ ሁኔታ ሊረዳችሁ ይችላል። ሌላው ደግሞ የአንድነትና ወዳጅነት ፓርኮች ያሉበትም አካባቢ ነው፣ በጣም ቅርብ የሆነ ቦታ ላይ ነው ያለው ኦልሞስት ከአምስት እስከ አስር ደቂቃ በእግርም በተሽከርካሪ የምትሄዱበት ቅርበት ነው ያለው። ስለዚህ እነዚህ እነዚህ ነገሮች ቤቱን የመከራየት እድሉን በጣም ጥሩ ያደርገዋል። ያው ሲከራይ በኢትዮጵያ ብር ብቻ አይሆንም። እንደዚህ አይነት ቤት ሲጀመር ትልልቅ ባለሀብቶችና ዲፕሎማቶች ናቸው የሚከራዩት። ስለዚህ ጥሩ ኢንቨስትመንትም ታገኙበታላችሁ ተብሎ ነው የሚጠበቀው እና እነዚህ እነዚህ ተደማምሮ ነው እንግዲህ የቤቱም ዋጋ አንዱ ከፍ እንዲል ያደረገው። ስለዚህ ይሄ ነው የተወደዳቸው የከፍ ቲዩብ ተመልካቾች እንዳያችሁት፣ ነው ሀገራችን ውስጥ በተለይ አዲስ አበባ ውስጥ ቤት ቀንሷል ይባላል አለን። ሰሞኑን እንግዲህ ቀደም ሲል ምን እንደሰራሁላችሁ የባንክ የምንዛ የባንኮች የብድር ጣሪያ ከ18 ወደ 24 በመቶ ደግሞ እንደገና ለሁለተኛ ጊዜ እንዲያድግ ተደርጓል። እንዲያም ሆኖ የቤት ዋጋ በተወሰነ ደረጃ ጭማሪ አሳይቷል። አሁን ያያችሁት ቤት ምስክር ነው በፊት በዚህን ያል ዋጋ አይደለም ለምሳሌ ባለ አንድ መኝታ ቤቱ አስር ሚሊዮን ብር ሲሸጥ እንደነበረ ነው የነገሩኝ አሁን ግን አስራ አንድ ሚሊዮን አንድ መቶ ዘጠና ሶስት ሺህ ገብቷል ይሄ ማለት በአንዷ ቤት ላይ የአንድ ሚሊዮን አንድ መቶ ዘጠና ሶስት ሺህ ብር ጭማሪ አድርጓል ግልጽ ነው ይሄ ባለ ሁለት መኝታ ቤቱ መቶ ሀያ ዘጠኝ ላይም በተመሳሳይ ኦልሞስት ወደ ሁለት ነጥብ ሶስት አካባቢ ሚሊዮን ብር ጭማሪ አድርጓል ይሄ በዚህ በአጭር ጊዜ ውስጥ ነው የምላችሁ በተጨማሪም ደግሞ የቤት ፍላጎቱንም ከበፊቱ አንጻር ሲታይ እዚኛው ህንፃ ላይ በጣም ርብርብ ነበረው እንዳልኳችሁ ባለ አንድ መኝታ ቤት አሁን ሹር አይደለሁም ስለመኖሩ ምክንያቱም በደቂቃ ውስጥ እየተሸጠ እንደሆነ ነው የሚነግሩኝ በኢሜይልም በስልክም የሚያሳውቁኝ ሶ ይሄ ምንን ይነግረናል አሁን ላይ በቤት አካባቢ ላይ ትንሽ መነቃቃት እየተፈጠረ ነው ማለት ነው። እና ገና ይቀንሳል የምትሉ ሰዎች እንዳላችሁ አውቃለሁ። አይመስለኝም ነው መልሴ። አይ ይቀንሳል ካላችሁ እንግዲህ መብታችሁ ነው፣ ግን እኔ አይመስለኝም፣ አይመስለኝም። ስለዚህ አሁን ላይ ያለው ትክክለኛ መረጃ ይሄ ነው። ሌላ ጊዜ ግን የኮንዶሚኒየም ቤቶችን እንደማቀርብላችሁ ሁሉ ልክ እንደዚሁ እኔው ተገኝቼ የቀረስኳቸውን ቤቶች ደግሞ እነግራቸዋለሁ። እህስ፣ ይህን ቤት መግዛት እፈልጋለሁ ያላችሁ ካላችሁ ቀደም ሲል በመሀል በመሀል ሲመጣ በነበረው ስልክ ቁጥር ደውሉልኝ። ፕላስ ሁለት ሀምሳ አንድን አስቀድሙ፣ የኢትዮጵያ መለያ ኮድ ነው። ቀጥሎም ዘጠኝ ሀምሳ ሶስት ዘጠና ስምንት ሰማኒያ ስምንት ሀያ አንድ ላይ ደውሉልኝ። እኔን ታገኙኛላችሁ፣ ዝርዝር መረጃ እሰጣችኋለሁ። ሳይት ሄዳችሁ ቤት ማየት ከፈለጋችሁ ደግሞ እዛ ተዘጋጅተው ያሉ ባለሙያዎች አሉ። እነሱ ጋር አስተላልፋቸዋለሁ። እነሱ ቤቱን ያሳያቸዋል፣ ሽያጩን ይጨርሱላቸዋል። በዚህ አጋጣሚ የምነግራችሁ ምንም አይነት ኮሚሽን የለውም። ከቤቱ ዋጋ ውጪ ምንም አምስት ሳንቲም ለማንም አትከፍሉ። ስለዚህ ይህንም መረጃ እንድትይዙ ነው። ስለተመለከታችሁን ከልብ አመሰግናለሁ ውድ ተመልካቾቼ። በቀጣይ ቪዲዮ በሌላ ርዕሰ ጉዳይ እመጣለሁ። ቤትም ሊሆን ይችላል፣ ሌሎች የኢንቨስትመንት ሀሳቦችም ሊሆኑ ይችላሉ። በነዛ እመጣለሁ። ለዛሬው ግን ይቆየን። ሰላም ሁኑ።